ዩኒቨርሲቲ ሊገባ የመግቢያ ቀኑን እየተጠባበቀ የነበረው ተማሪ ለሽርሽር በወጣበት ሓሸንገ ሀይቅ ላይ ህይወቱ አለፈ። ተማሪ ልዑል ገብረ ኪዳን በትግራይ ደቡባዊ ዞን ኮረም ከተማ አሉ ከሚባሉ ብርቱ ተማሪዎች አንዱ ነበር። በ2017 ዓ ም የ12ተኛ ክፍል ሀገር አቀፍ ፈተና ተፈትኖ 430 ነጥብ በማምጣት ጅማ ዩኒቨርሲቲ ደርሶት ለመግባት ቅድመ ዝግጅቱን አጠናቆ በመጠባበቅ ላይ ነበር። ጅማ ዩኒቨርሲቲ የሚገባበት ቀነቀጠሮ መቅረቡን የተገነዘቡት ጓደኞቹ የመሸኛ ሽርሽር ትናንት እሁድ ጥቅምት 2 ቀን 2018 ዓ ም ከሰዓት በኋላ በሓሸንገ ሀይቅ ላይ ያዘጋጁለት። ሆኖም ዝግጅቱ ተጨናገፈ። ባለራዩ ተማሪ ልዑል ገብረ ኪዳን ሓሸንገ ሀይቅ ላይ ህይወቱ አለፈ። የተማሪ ልዑል ገብረ ኪዳን አስከሬን ከብዙ ፍለጋ በኋላ ትናንት ከቀኑ 11 ሰዓት ተኩል ላይ ተገኝቷል። የተማሪ ልዑል ገብረ ኪዳን የቀብር ስነ ስርዓት ዛሬ ሰኞ ጥቅምት 3 ቀን 2018 ዓ ም በኮረም ከተማ ይፈጸማል። እግዚአብሔር ለቤተሰቦቹና ለወላጆቹ መጽናናትን እንዲሰጥልን እንመኛለን።